የሞተ ሰው አይታችሁ ከሆነ አንዳንድ ጊዜ እንደዚህ እንዳለ ነው የሚሞተው። አንዳንድ ጊዜ እንደዚህ እንዳለ፣ አንዳንዴ እንደዚህ እንዳለ ሩሑ ወደ መጣበት አካባቢ ነው አይኑም የሚያተኩረው ብለዋል። ያን ጊዜ ሰውነት በጣም ነው የሚያመው። በመላይካ መንጨቃ ተመንጭቆ የወጣ እንኳን ሩህ የማናውቀው ሲሩ ሚን አስራሪላህ የሆነ ነገር አደለም። ስረህን እንኳን መንጭቆ ቢያወጡት፣ ጥፍርህን እንኳን መንጭቆ ቢያወጡት ምን ያህል ሊያም እንደሚችል ከወዲሁ መገመት አይችልም።

ተቆጥተው ተናደው የሱን የጭካኔ ትእዛዝ ብቻ ነው የሚጠባበቁት። ከዛም በኋላ የሚፈጽሙትን እነሱ ያውቃሉ። ሩሒቱን ለማውጣት እየደበደቡ በበርካታ አያቶችም አላህ እንደተናገረው እየደበደቡ ከኋላው በብረት እየደበደቡ ነው ውጭ ብለው ሩሒቱን አስገድደው የሚያወጧት። በተቃራኒው ደግሞ ሙእሚን በሚሞትበት ጊዜ ሙእሚኖቹ

ይህንን ድምፅ ምናምን ሲያሰማት ሩሒቱ የመጨረሻ ደስታ ሚሰማትና እሊጥ ውስጥ የገባ መርፌ ወይም ደግሞ እጆንያ ውስጥ ያለ የሚንጠበጠብ ውሃ ጆንያውን ወይም አቅማዳውን ይለጥጠዋል። አይለጥጠውም። ዝም ብሎ ሳይታወቅ ፍስስት እንደሚል እንደው ቀስ ብላ ሩሒቱ ውጤት ትትላለች። ያቺ ሩሕ ቀስ ብላ እንድትወጣ የሚያደርጉት ይህንኑ ሥራ ለመሥራት የተመደቡ መላኢኮች ናቸው።

አማሟቱም ወና ሽጣት ነሽጣ ነው፣ የመጀመሪያው መስተንግዶ ያኛው። በዚህ ተቃራኒ ከሆነ ደግሞ ወና ዚዓቲ ቀርቃ ነው የሚሆነው። ይህንን ስራ የሚሰሩት መላኢኮች ናቸው። መላኢኮቹ የአላህ ስብሓነ ወተዓላ ባሪያዎችና ታዛዦቹ ናቸው።